ሰላም ለእናንተ ይሁን ክቡራን የቻናላችን ቤተሰቦች፣ ለሰዓቱ ካዘጋጀንላችሁ መረጃዎች መካከል ዋና ዋናዎቹን በማስተዋወቅ እንጀምር። የህወሓት አመራሮች ካለፈ ጦርነት ያላገገመች ትግራይ ዳግም ወደ ሊያ ጥፋት ከሚያስገባ አካሄድ ይቆጠቡ፣ ሲል ተቃዋሚው ሳልሳይ ወያነ ትግራይ መግለጫ ሰጠም። የዓለማችን ቁጥር አንዱ ቱጃር ኤለን መስክ የፕሬዝዳንት ትራምፕ የግብር እና የውጭ ሕግን አሳፋሪና አጸያፊ ሲል ኮነነ። የእስራኤል ጦር በጋዛ የእርዳታ ማከፋፈያዎች የጦርነት ቀጠና ናቸው በሚል እንዲዘጉ አደረገች። ውድ የቻናላችን ቤተሰቦች ለደቂቃዎች ከኛ ጋር በሚኖራችሁ ቆይታ የእነዚህን አርዕስቶች ዝርዝር ዘገባ ታደምጣላችሁ። ወደ ዝርዝሩ አለፍን። የህውሀት አመራሮች ትግራይን ወደ ሌላ ጥፋት ከሚያስገቡ አካሄድ ይቆጠቡ ሲል ሳልሳይ ወያኔ ትግራይ አሳሰበ። የህውሀት አመራሮች ትግራይን ወደ ሌላ ጥፋት ከሚያስገቡ አካሄዶች ይቆጠቡ የህወሀት አመራሮች ካለፈው ጦርነት ያላገገመች ትግራይ ዳግም ወደ ሌላ ጥፋት ከሚያስገባ አካሄድ ይቆጠቡ ሲል ተቃዋሚው ሳልሳይ ወያኔ ትግራይ ገለጸም። በሌላ በኩል በክልሉ ተደቅኖ ያለው ፖለቲካዊና የጸጥታ አደጋ የሚያስቀር እውነተኛ ፖለቲካዊ ውይይት እንዲደረግ ፓርቲው ጥሪ አቅርቧል። በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያኔ ትግራይ ትላንት ባሰራጨው መረጃ እንዳለው ከኢትዮጵያና ኤርትራ መንግስታት ባህሪ እንዲሁም እያካሄዱት ካለው የሚዲያ ዘመቻ በመነሳት ሲታይ ወደ ጦርነት እያመሩ መሆኑን መረዳት ይቻላል ያለ ሲሆን፣ እነዚህ በጋራ በትግራይ ላይ ጦርነት ከፍተው የነበሩ ኃይሎች ዳግም ትግራይን የጦርነት አውድማ እንዳያደርጓት ስጋቱ ከፍተኛ መሆኑን አመላክቷል። የትግራይ ጉዳይ አጀንዳቸው ያልሆኑ የህዋት መሪዎች ትግራይ ካለፈው የጦርነት ጠባሳ ሳታገግም ወደ ሌላ ጦርነት የምትገባበት ፖለቲካዊ አካሄድ ከጀመሩ ቆይተዋል ማለት የከሰሰው ሳልሳይ ወያኔ ትግራይ በተለያየ አቅጣጫ ተሰልፎ ትግራይን ወደ ጦርነት እየገፋፉ ያሉ ቡድኖች ከድግቡ ከድርጊታቸው ይቆጠቡ ብሏል። ለዶቼ በላይ የተናገሩት የሳልሳይ ወያኔ ትግራይ ሊቀመንበር አቶ አሉላ ኃይሉ የትግራይ ፖለቲከኞች ህዝቡ ለአደጋ የሚያጋለጥ አካሄድ ያቁሙ ብለዋል። በሌላ በኩል ሳልሳይ ወያኔ ትግራይ እንዳለው ዓላማቸው እና ጥያቄዎቻቸው በሰላማዊና ህጋዊ መንገድ እንዳያስፈጽሙ የተገፉ የትግራይ ልጆች አፈሙዝ ለማንሳት ተገደዋል ያለ ሲሆን ይህ እንዳይፈጠር ያደረገ ሁኔታ የሚቀይር እውነተኛ ፖለቲካዊ ውይይት በማድረግ ተደቅኖ ያለ ለው የከፋ አደጋ እንዲቀለበስ እንዲሰራ ጥሪ አቅርቧል። በትግራይ ያለው ፖለቲካዊ ኃይል የተቃወሙ ታጣቂዎች ማዕከላቸውን አፋር ክልል አድርገው እየተንቀሳቀሱ መሆኑን መረጃዎች ያመላክታሉ። የዓለም ቁጥር አንድ ቱጃሩ መስክ የፕሬዝዳንት ትራምፕ የግብር ሕግን አሳፋሪና አጸያፊ ሲል ኮነነ። ኤሎን መስክ የፕሬዝዳንት ዶናልድ ትራምፕን የግብር እና የውጭ ሕግ አሳፋሪና አጸያፊ ሲል ኮነነው። የባለብዙ ትሪሊዮን ዶላር የታክስ እፎይታ እና ተጨማሪ የመከላከያ ወጪዎችን ጨምሮ የአሜሪካ መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደው ይህ ሕግ በግንቦት ወር በተወካዮች ምክር ቤት ጸድቋል። ማክሰኞ ዕለት በኤክስ ገጹ ላይ በለጠፈው ጽሁፍ ይህንን ህግ ለማጽደቅ ድምጻቸውን የሰጡት ያሳፍራሉም ብሏል። ቢሊዮነሩ መስክ በትራምፕ አስተዳደር ውስጥ ዶጅ ተብሎ ከሚጠራው ቡድን ጋር ለ129 ቀናት ወጪን ለመቀነስ ከሰራ በኋላ በድንገት አስተዳደሩን መልቀቁ የሚታወስ ነው። ኤለን መስክ ቀደም ሲል እቅዱን አሳዛኝ ብሎ የጠራው ቢሆንም አሁን የሰጠው አስተያየት ግን የመንግስትን ኃላፊነት ከለቀቀ በኋላ ከትራ ከትራምፕ ጋር ለመጀመሪያ ጊዜ ያለውን አለመግባባት ያመላክታልም ነው የተባለው። ደቡብ አፍሪካ የተወለደው ቢሊዮነሩ መስክ ምንም እንኳን ትራምፕ ሁልጊዜም ከእኛ ጋር በመሆን በሁሉም መንገድ ይረዳናል ቢሉም በትራምፕ አስተዳደር ውስጥ ያለው ስልጣን ከቀናት በፊት ግንቦት 23 2017 አውቅቷል። ትራምፕ ግዙፍ እና ቆንጆ ህግ ብለው የሚጠሩት ይህ አዋጅ መንግስታቸው ያለበትን የበጀት ጉድለት በሚቀጥሉት ዓመታት ወደ ወደ 600 ቢሊዮን ዶላር ከፍ እንደሚያደርገው ተገምቷል። ማክሰኞ ዕለት በኤክስ ገጹ ላይ በተከታታይነት ባጋራቸው ልጥፎች ላይ መስክ አስፈሪ ከፍተኛ የመንግስት ወጪን ለመሸፈን የወጣ ህግ፣ ቀደም ሲል ያለው ግዙፍ የበጀት ጉድለት ወደ 2.5 ትሪሊዮን ዶላር በከፍተኛ ሁኔታ ያሳድገዋል፣ እንዲሁም የአሜሪካ ዜጎችን በሚያስደነግጥ አስተማማኝ ባልሆነ ዕዳ ይጫናቸዋል ሲል ተችቷል። ከዚህ ቀደም የትራምፕ የትራምፕን አጀንዳ በሚቃወሙ ሪፐብሊካን የሚገጥሙ ተግዳሮችን ለመቅረፍ ቃል ገብቶ የነበረው መስክ በሌላ ልጥፍ ላይ ከዚህ በተቃራኒው የቆመ የፖለቲካ ማስጠንቀቂያ አክሎም ተናግሯል። በሚቀጥለው ዓመት ህዳር ወር ላይ የአሜሪካን ህዝብ የከዱ ፖለቲከኞችን በሙሉ እናባረራለን ሲል ጽፏል። ከመጀመሪያው ጽሁፍ በኋላ ብዙም ሳይቆይ ስለ መስክ አስተያየት የተጠየቁት የዋይትሃውሱ ፕረስ ኃላፊ ካሮሊን ሊቬት ፕሬዚዳንቱ ኤለን መስክ በዚህ ህግ ላይ ያለውን አቋም ያውቃል ብላለች። ይህ አንድ ትልቅ የሚያምር ህግ ነው ስትል አክላለች። እናም በአቋማቸው እንደጸኑ ናቸው። ህጉ በ2017 በመጀመሪያው የትራምፕ አስተዳደር ጊዜ የጸደቀው እና በቅርቡ የሚጠናቀቀው የግብር ቅነሳ ላይ ለመከላከያ ወጪ የሚመደበውን የገንዘብ መጠን ለማራዘም ያስችላል ተብሏል። ከዚህ በተጨማሪ አስተዳደሩ ህጋዊ ሰነድ የሌላቸውን ስደተኞች በጅምላ ለማባረር የገንዘብ ድጋፍ ለማድረግ ያስችላል ተብሏል። እንዲሁም መንግስት የሚበደረውን የገንዘብ ጣሪያ ለማንሳት ሀሳብ አቅርቧል። የመስክ አስተያየት በሪፐብሊካኖች መካከል ያለው ሰፊ ውጥረት የሚያንጸባር ሲሆን ሴኔቱ ጋር የደረሰው ይህ ህግ በሪፐብሊካኑ ቁጥጥር ስር ባለው ምክር ቤት ውስጥ ክፍፍሎች መኖራቸውን አሳይቷል። የኬንታኪ ሪፐብሊካን ተወካይ ሴናተር ራድፖል ባለፉት ጥቂት ቀናት ውስጥ ህጉ የእዳ ጣሪያውን ከፍ ማድረግ የሚያካትት ከሆነ አዋጁን እንደማይደግፉ ተናግረዋል። የቢቢሲ የአሜሪካ አጋር ለሆነው ለሲቢኤስ ኒውስ በሳምንቱ መጨረሻ የሪፐብሊካኑ ፓርቲ ድምፁን የሚሰጥ ከሆነ የዳው ባለቤት ይሆናል ሲሉ አስጠንቅቀዋል። በፖል አቋም የተበሳጩት ትራምፕ በማህበራዊ ሚዲያ ላይ በቁጣ የተሞላ ምላሽ ሰጥተዋል። ስለ ህጉ በጣም ትንሽ ግንዛቤ አለው ካሉ በኋላ የኬንታኪ ሰዎች ሊደግፉት አይችሉም ሲሉ ወንጅለውታል። ትራምፕ የእሱ ሀሳቦች በእውነት የእብድ ናቸው ሲሉ ጽፈዋል። የሪፐብሊካን ህግ አውጪዎች የመስክን አስተያየት ገሸሽ አድርገውታል። የሴኔቱ መሪ ጆን ቱኔ ለጋዜጠኞች እንደተናገሩት ፓርቲው የአመለካከት ልዩነት ቢኖረውም ሙሉ በሙሉ ወደፊት ለመቀጠል አቅዷለን ብለዋል። ሁሉም ሰው የሚቆምለት አጀንዳ አለው፣ በተለይም ፕሬዚዳንቱ ህጉን በምክር ቤት በኩል ያጸደቀው። የሪፐብሊካኑ ምክር ቤት አፈ ጉባኤ ማይክ ጆንሰን ጓደኛዬ ኤሎን በጣም ተሳስቷል ሲሉ በካፒቶል ሂል ላይ ለጋዜጠኞች ተናግረዋል። ጆንሰን በጣም አስፈላጊ የሆነው መጀመሪያ መጀመር ነው ኤሎን ይሄንን ስቷል ብለዋል። ጆንሰን ሰኞ ዕለት ከባለጸጋው ጋር ስለ ህጉ ሀያ ደቂቃ የፈጀ የስልክ ውይይት ማድረጋቸውን ገልጸው ለኤሌክትሪክ ተሽከርካሪዎች የሚፈቀደውን የታክስ ክሬዲት ማቋረጥ በመስክ ኩባንያ ቴስላ ላይ ተጽዕኖ ሊኖረው እንደሚችል ተነጋግረናል ብለዋል። በዚያ አዝናለው ያሉት ጆንሰን በስልክ ውይይት ካደረጉ በኋላ መስክ ህጉን መተቸቱን እንዳስገረማቸው ተናግረዋል። የእስራኤል ጦር በጋዛ የእርዳታ ማከፋፈያዎች የጦርነት ቀጠና ናቸው በሚል እንዲዘጉ አደረገ። የእስራኤል ጦር በጋዛ ወደ እርዳታ ማከፋፈያዎች የሚወስዱ መንገዶች እንደ የጦር ቀጠና ተደርገው እንደሚወሰዱ በማስጠንቀቅ ረቡዕ ዕለት እንደሚዘጉ አስታወቀ። ባለፈው ሳምንት ስራ የጀመረው እና በአሜሪካና እስራኤል የሚደገፈው አወዛጋቢው የጋዛ ሰብአዊ ፋውንዴሽን የማዕከላቱ አደረጃጀትና ቅልጥፍናን መጨመር የሚያስችሉ ማሻሻያ ስራዎች ለመስራት በሚል እንደሚዘጋ ተነግሯል። ድርጅቱ እሰሯለሁ ካላቸው ማሻሻያ ስራዎች በተጨማሪ የእስራኤል መከላከያ ኃይል ፍልስጤማውያንን ወደ እርዳታ ማከፋፈያ ማዕከላቱ እንዳይገቡ ወይም ወደ እሱ በሚወስዱ መንገዶች መንቀሳቀስ የተከለከለ ነውም ብሏል። ማክሰኞ ምሽት ላይ ቢያንስ 27 ፍልስጤማውያንን በእስራኤል ወታደሮች በተተኮሰ ጥይት ተመትተው መሞታቸው በሃማስ የሚመራው የሲቪል መከላከያ ኤጀንሲ ገልጿል። በቀናት ልዩነት ውስጥ ወደ እርዳታ ማከፋፈያዎች በሚ ወስዶ መንገድ ላይ አደጋ ሲከሰት ይህ ለሶስተኛ ጊዜ ነው። የእስራኤል መከላከያ ኃይል በበኩሉ ከተመረጡ የመዳረሻ መንገዶች በማፈንገጥ ወደ እነርሱ በማምራት ላይ የነበሩ የተለያዩ ተጠርጣሪዎች ላይ ወታደሮቹ መተኮሳቸውን ተናግሯል። የማክሰኞውን ክስተት ተከትሎ በኻን ዩንስ የሚገኘው የናስር ሆስፒታል ዳይሬክተር አቲፍ አልሃውት የእስራኤል ወታደሮች በምዕራብ ራፋህ እርዳታ ለመቀበል እየጠ ሲጠበቁ በነበሩ ሰላማዊ ዜጎች ላይ ተኩስ ከከፈተ በኋላ በጥይት ተመተው የተጎዱ ሰዎች እየመጡ ነው ብሎ ነበር። በሃማስ የሚመራው የሲቪል መከላከያ ኤጀንሲ ቃል አቀባይ ማህሙድ ባሳል ሰላማዊ ዜጎች በእርዳታ ጣቢያ አቅራቢያ በታንክ በድሮኖች እና በሄሊኮፕተሮች ተተኩሶባቸዋል ብለዋል። በአካባቢው የሚሰሩ የውጭ አገር የሕክምና ባለሙያዎች ሁኔታውን አጠቃላይ እልቂት ሲሉ ገልጸውት በተጎጂዎች መጥለቅለቃቸውን ተናግረዋል። የእስራኤል መከላከያ በመግለጫው ወታደሮቹ የጋዛ ሰላማዊ ዜጎች ወደ ሰብአዊ እርዳታ ማከፋፈያ ቦታዎች እንዳይሄዱ እየከለከሉ አይደለም ብሏል። የጋዛ ሰብአዊ ፋውንዴሽን ሐሙስ ዕለት እንደገና እርዳታ ማከፋፈል እንደሚጀምርም ተናግሯል። የረድኤት ቡድኑ ቃል አቀባይ የእስራኤል ጦር በወታደራዊ ድንበሮች አቅራቢያ ግራ መጋባት ወይም ፍጥጫ ውስጥ የሚያስገቡ አደጋዎችን ለመቀ ሲቀነስ የእግር እንቅስቃሴን እንዲያሳል ጠይቋል፣ ሲል ሮይተርስ የዜና ወኪል ዘግቧል። የጋዛ ሰብአዊ እርዳታ ፋውንዴሽን አክሎም ለሰላማዊ ዜጎች የበለጠ ግልጽ መመሪያ ለማዘጋጀት እና ደህንነታቸውን ለመደገፍ የሚያስችል ስልጠናዎችን ለማሻሻል እየሰራ ነውም ይላል። አሁንም የእኛ ዋና ተቀዳሚ ጉዳይ እርዳታ የሚፈልጉ ሰላማዊ ዜጎች ደህንነትና ክብር ማረጋገጥ ነውም ብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በተፈጸመው ጥቃት ላይ አፋጣኝና ገለልተኛ ምርመራ እንዲደረግም ጠይቋል። የጉቴሬዝ ቃል አቀባይ ስቴፋን ዱጃሪስ ለቢቢሲ እንደተናገሩት የእርዳታ ማዕከላት መዘጋታቸው የሰብአዊ ድርጅቱ ማን እንደሆነ ግልጽ አለመሆኑን እና የተጠያቂነት እጦት መኖሩን ያሳያል። በእነዚህ ማከፋፈያዎች ዙሪያ የታጠቁ ኃይሎችን እያየን ነው። ማን እንደሆኑ፣ ለማን ተጠያቂ እንደሆኑ ማንም ያውቅምም ብለዋል። የተባበሩት መንግስታት ድርጅት በጋዛ ውስጥ ከሁለት ሚሊዮን በላይ ሰዎች ለረሃብ የተጋለጡ መሆናቸውን አስጠንቅቋል። በጋዛ እርዳታ ማከፋፈል የጀመረው እስራኤል ለ11 ሳምንታት አጠቃላይ የምግብ እና ሌሎች እርዳታዎች እንዳይገቡ ካገደች በኋላ ነው። የጋዛ ጤና ጥበቃ ሚኒስቴር በእስራኤል እና በሐማስ መካከል ጦርነት ከተጀመረ ጊዜ ጀምሮ ቢያንስ ቢያንስ 54,400 ሰባ ሰዎች ተገድለዋል፣ ከእነዚህም ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውንም አስታውቋል። ክቡራን የቻናላችን ቤተሰቦች ለሰዓቱ ያሰናዳንላችሁ መረጃ ያደመጣችሁትን ይመስል ነበረ። ከሰዓታት ቆይታ በኋላ ደግሞ በአዳዲስ መረጃዎች ተመልሰን እስክንገናኝ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትዘነጉ።